አሰላሙ አለይኩም ወረሕመቱላሂ በረካቱሁ። ውድ ቤተሰቦቻችን እንደት ናችሁ? ሰላም ናችሁ? ተከረማችሁ? ስራ፣ ጤና ሁሉ ሰላም ነው? ከኛ ጋ አልሐምዱሊላህ አለንላችሁ። እንደት ናችሁ? ምን አዲስ ምን አረጋላችሁ? ስራችሁ ጤንነታችሁ እንደተጠበቀ ነው? ከኛ ጋ የረብ ሁሉም ሰላም ነው። እሳ ይላል የአገሬ ሰው ወሬ ስጠይቅ እሳ እና ዛሬ የምላወራችሁ መጣሁ መሰላችሁ። ዛሬ የምሬን የምላችሁ እኔን ለምኛ አላውቅም። እስከ ዛሬ ታውቃላችሁ፣ አስቸግራችሁ አላውቅም፣ ግን ዛሬ የሙጥኝ በቃ የነፍስ አርጓችሁ፣ በቃ የነፍስ ድረሱ ነው የምላችሁ። የነፍስ የምሬን የምላችሁ። እና የዛሬ የዛሬ በቃ ዛሬ እንደ በቃ ለመንኳችሁ፣ የምሬን ነው ማለት ወላሂ፣ እየቀለድኩ አይደለም። እንደው በአላህ የዛሬን ተባበሩ ማለት ነው። እናንተ ለምን ለምን ስንት ሁኔ ሞኔታይዝ የሆነ ዩቲዩብ ሞኔታይዝ ሊነሳብኝ ነው። እና በጣም በጣም የእናንተ ትብብር ያስፈልገኛል ማለት ነው እና በአላህ የዛሬን ተባበሩኝ ማለት ነው። መልአክቱ ናርጉልኝ ወላይ መልአክ። እንግዲህ መቼም ዩቲዩበር የሆነ ሰው ሞኔታይዝ ለመሆን ምን ያክል እንደሚደክም የሚያውቀው ማለት ነው እንጂ ሌላ ሰው ላያውቀው ይችላል። ግን የሞከራቸውን ስለምትኖሩ ስትኖሩ ታውቁታላችሁ ድካሙ እንዴት እንደው ማለት ነው። እኔ ደግሞ ታውቃላችሁ፣ ስልክ መለካከታችን ብለ ብያስተዋሉ ሰዓቱ ከሞላ ወደዚህ እንኳን ማንም አዎ፣ ሰዓቱ ከሞላ ወደዚህ እንኳን ስልክ ብዙ መለካከት ጎብዝ አይደለሁም። ለምንድን ነው እንጃ የማንበብ ችግር የለብኝም ግን እንደው ስልክ ላይ እንጃ ምን ማለት ነው አልችልም እና ሰው ነው ሞኔታይዝ ያደረገልኝ። ለዛ ሞኔታይዝ ላደረገልኝ ሰው ሁሉ ከፍሌ ነው ያስደረኩትና ብቻ ያን አልከሰርኩም። አልሐምዱሊላ ክሶኛል ማለት ነው። አሁን ሞኔታይዝ ሊነሳብኝ ነው። ለመሰናችሁ ሊነሳብኝ አለው እንትን ነው ይሄ እኔ እንደምታውቁት ቪዲዮ ቶቶሎ አለቀሙ ጊዜውም ሳይኖሬ ብቻ ቀርቶ ሳይሆን

ያው እንግዲህ የኔት ችግር አለብኝ ማለት ነው። እሱ ስላለብኝ ነው አብዛኛውን ማለቀው ብዙ ቪዲዮ ያጠፋሁት አለብያቸዋለሁ። አፕሎዳ አርግ ብየው አንድ ቀበሌ ብርም ወልቼ በቃ ይወዘወዛል ይወዘወዛል፣ ዝም ብሎ ሶስት ቀን ሶስት ቀን በኋላ ከቆየ በኋላ አንዱ ፌልድ ነው ማለት ነው

ያ ሰዓቱ ቀንሶ ቀንሶ ቀንሶ ቀንሶ እንግዲህ መጀመሪያ ሞኒታይዝ ለመሆን ስንት ሰዓት መሰለኝ አራት ሰዓት ያስፈልጋል የሚታቆት ማለት ነው የምታቆም የአራት ሰዓት ከዛ አልፎ ነበር እስከ ዛሬ ነበረው ማለት ነው። አሁን አመናችሁ አላመናችሁም፣ ወጣ ወርዶ ወርዶ ይደርሳል ሶስት መቶ ምናምን ማለት ነው። አስቡት እንግዲህ ኦልሬዲ በቃ ሊነሳ ነው ማለት ነው። እንትኑ ሰዓቱ ካለቀ ደግሞ ዩቲዩብ ግዴታ ሞኔታይዛችሁን ያነሳል ማለት ነው። እንደገና ደግሞ ሰዓት ለመሙላት እንደገና ሌላ ድካም፣ እንደገና ሞኔታይዝ ለማድረግ እንደገና ሌላ ድካም። ቢሆንብኝ ነው ማለት ነው። መተው ደግሞ አልቻልኩም። ሐቂቃ የሆነ የለመዳችሁት ነገር ስለሆነ መተው ደስ አላለኝ። እንደው ልቶውም እያቀርኩ ነበረ ዩቲዩብን ማለት ነው። ግን ደግሞ በመከርስ ያው የእኔ የከ- እኔ ህይወት የሚለውጥ ነገር አይከፈለኝም እስካሁን ባለው ጊዜ። ግን ቢሆንም ያው በመጣ ሰዓት ደስ ይላችኋል። ሴት አይደላችሁ ፎርሳችሁ ማላሴን ምናምን የምነግራችሁ ላይ አላህ እንደው ወላሂ ነው የምላችሁ። ሳልለብቅም ብነግራችሁ ምስጢር ምንድን ነው? እንደው አለ ሃያ ሳጣኝ፣ ሃያ ሳጣኝ ማለት ነው የምትለው ጊዜ ሆነ ሃያ ሳጣኝ እንጂ በቃ ፎርሳዬ ባዶ ሲሆን አይሆንም። እንደው አጋጣሚ እንኳን ባ ከወጣ ማለት ነው። አረማመድ ያስታውቃል። ብር ያለኝ ኩራት እርምጃ ሳይሆን ብቻ እንደምሰጡ ስለማውቅ ብር ር

ያው ላይ ከስታረኩ ነው ሰው ጋር የሚደርሰው ማለት ነው። ሰው ጋር ደርሶ ይውትና ያኔ ሰአቱ ጨመር እንዳረግ ማለት ነው አለ እዛ። አሁን ጥያቄ ውስጥ ነው፣ ወላ የምላቸው አላቻችሁም። ሶስት መቶ ቤት ነው አካባቢ ነው ያለ የሰዓት አሁን ማለት ነው። አንድ ቀን ከኋላ ሳለቅበት ሊነሳ ምንም አልቀረው ማለት ነው። እንደዛ ሲሆነ ተባበሩ፣ ተባበሩ ልስራበት ማለት ነው። አንዳንድቻቸው ግን አካብ ደሆነ ምኑ መስራችሁ፣ ባለፈው እንትን ያኔ ብዙ ሚከፈለኝ ይመስላችሁ ነው። አጥር ነው ግንና በዚህ ክላስ ነው ቦታ ነው ምናምን ፈቃድ ይሄ ነው ማለት ነው። ሳንቲ ነው እንጂ ነገር ሰርቻለሁ፣ ነገር ማሽራለ እና ያው ያን ያክል እንዲህ ስራ የሚሰራ ነገር ባይሆንም ለፎርሳ ነው እንደርጓችሁ፣ ለፎርሳ ያጠቅሞኛል ማለት ነው። ያው የሚከፈለው ለሶስት ወር ባራት ወር ነው ይሄን ያክል ማለት ነው። ያውን ሲመጣ እንደርጓችሁ፣ ፎርሳ ዘጭ በቃ ደስ ይላል፣ ደስ ይላል፣ መኖር ደስ ይላል። አለች አለን ያው እንግዲህ አያሳጣን ማለት ነው። ዱኒያና ምንድ ነው ማለት ሲናገር ዱኒያና ልጅ የዱኒያ ጌጦች ናቸው ብሏልና፣ አለ አልህልሉንም ዱኒያውንም ያነባብረልን እንግዲህ ይስጠን ማለት ነው። እሱን ነው የምንለው። በዚሁ አጋጣሚ ያው እንግዲህ ትዝ ካለኝ ማለት ነው። ይኸው እስካሁን አልጀመርኩም ቤቴን ማለት ነው። እንትን ብሎብኝ ፈቃድ አናወጣ ብሎ የኢትዮጵያ ነገር ከባድ ነው። በእናትህ እስካሁን ድረስ ወላሂ ነው የምላችሁ። ሁለት ወር በፊት የነገርኳቸው እንደዛ ይሆናል። ይህ እስከ ዛሬ በመመላለስ ላይ ነን ማለት ነው። ዛሬ ላሉ፣ ነገ ላሉ፣ ሳምንት ይላሉ። በቃ እስካሁን ድረስ ምንም የተሰራ ነገር የለም፣ የሰሩ ነገር የለም። አዲስ ካርታ ይሰራል ብለ እስካሁን ካርታ የሚባል እጃችን አልደረሰም። እሱ ደግሞ ካልደረሰን ካላስፈቀ ነው። ብዙዎቻችሁ እንደዚህ ስላችሁ ህገ ወጥ ነው ቤትሽ ምናምን ትሉኛላችሁ። ህገ ወጥ ህገ ወይም ብኮኑ በህግ ውስጥ ነው ምትንቀሳቀስ። ገባችኋ? እንደዛ ስለሆነ ህጋዊ ነውና እንደፈለገችሁ መስራት አይቻልም። እና አይቻልም ተፈቅዶላችሁ

ገቢያ ሁን የመጨረሻ አጥሩ ፎቃር ሳይሆን የሚወጣው ካርታው የሚባለው ማለት ካርታው ከወጣ በኋላ ነው። እንደገና ደግሞ ፎቃር ለማውጣት ምትዟዟሩት እንደገና መልሳችሁ ማለት ነው። ያ ግን ብዙ አይፈጅም ይላሉ። እንግዲህ ያለቴ ማለት ብዙ ጊዜ አይፈጅም ይላሉ። እንደ ሕግ ያዘው ነገሮች አመዛዛት ነው። ቦታ መሄድ